ኢትዮጵያ ከውጭ ሀገራት የምታገኘው ድጋፍ በሚቀጥሉት ዓመታት እየቀነሰ ይሄዳል ተባለ። በሚቀጥሉት ዓመታት የውጭ ሀገር ተቋማት የሚሰጡት ድጋፍም ሆነ እርዳታ እየቀነሰ እንደሚሄድ የጤና ሚኒስትር አስታውቋል። በውጭ ሀገራት ድጋፍ ላይ የሚደረግላቸው የተለያዩ ፕሮጀክቶችም ሆኑ ተቋማት በሚቀጥሉት ዓመታት ለሚያጋጥመው የድጋፍ መቋረጥ በሚገባ ሊያስቡባቸው እንደሚገባ የጤና ሚኒስትር ዴታ ዶክተር ደጀኔ ድጉማ መናገራቸውን ብስራት ሬዲዮ ሰምቷል። ኤምኤስአይ ኢትዮጵያ ፕሮዳክቲቭ ቶይዝም ወይም የቤተሰብ ምጣኔ የስነ ተዋልዶ ጤና ና የተመጣጠነ ምግብ ተደራሽነት ፕሮጀክት በሀገር አቀፍ ደረጃ ይፋ ማድረጉን አስታውቋል። የኤምኤስአይ ኢትዮጵያ ዳይሬክተር ዶክተር አበበ ሽብሩ ለብስራት ሬዲዮ እንደተናገሩት የተፈናቃዮችን ጤና ና የስነ ምግብ አገልግሎቶችን መደገፍ ና በኢትዮጵያ ውስጥ ለመድረስ አስቸጋሪ አካባቢዎች ድጋፍ መስጠት በሚል መሪ ቃል ፕሮጀክቱ ተጀምሯል ብለዋል። እንደ ዶክተር አበበ ገለጻ በኦሮሚያ፣ በአማራ፣ በትግራይ ና በሲዳማ ክልሎች አስፈላጊ የሆኑ የጤና አጠባበቅ አገልግሎቶችን ለማስፋፋት የሚሰራ ነው ነው አስፈላጊው የስነ ተዋልዶ ጤና አገልግሎት ተደራሽነት ለማሻሻል ከጌት ፋውንዴሽን የ13.3 ሚሊዮን ዶላር የተደረገ የገንዘብ ድጋፍ እስከ 2.2 ሚሊዮን ለሚሆኑ ዜጎች የስነ ተዋልዶ ጤና ፕሮግራም ይሰጣል ብለዋል የህፃናት የእናቶችና የወጣቶችና የአፍላ ወጣቶች ላይ ያማከለ በተለያየ መንገድ የሚሰራ ፕሮጀክቶች ነው ተብሏል በዚህም ከ220 በላይ የሚሆኑ የመንግስት የጤና ተቋማትን አቅም በማጎልበትና ስድስት ተንቀሳቃሽ የህክምና ተቋማትን በማዋቀር ለህብረት የተሰቡ አማራጭ የስነ ተዋልዶ የጤና ፕሮግራም የሚፈጥር መሆኑ ገልጸዋል። ተጠቃሚ ከሚሆኑ ሁለት ሚሊዮን ሰዎች ውስጥ ሀምሳ በመቶ የሚሆኑት አዳዲስ ተጠቃሚዎች መሆናቸው ተናግረዋል። ይፋ የሆነው ሀገር አቀፍ ፕሮጀክት በ2030 በመንግስት የታቀደውን የስነ ተዋልዶ ጤና ዘመናዊ የቤተሰብ እቅድ ተጠቃሚዎች ቁጥር በማሳደግ ደረጃ ትልቅ ሚና ይጫወታል ሲሉ ዶክተር አበበ ሽብሩ ለብስራት ሬዲዮ ተናግረዋል። ፕሮጀክቱም ከአራት አመታት በላይ ተግባራዊ እንደሚደረግ ተገልጿል። ስትል ኤደን ሽመልስ ዘግባለች።